ቀጠሮ ለማስያዝ በ0994 050209 ይደውሉልን። ዴም ሲሪል ስቴት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልን ክብራትና ክብራን። ሣድስ ቤተሰቦቼ እንግዲህ መሰረታዊ ፕሮግራሞችን ይዤላቸዋለው። የመጀመሪያው ወዳጃችን እንዲሁም ጓደኛዬም ጭምር መምህር ደረጀ ነጋ ዘወይንዬ ምን ደረጃ ላይ ነው ያለው የሱ ጉዳይ የሚለውን ነገር በዚህ ፕሮግራሜ ላይ በደንብ አሳያችኋለሁ። ሌላኛው ደግሞ የኢትዮጵያ አየር መንገድ በሕንድ ምን ገጥሞት ነው? እየተነገረ ያሉ ዜናዎች ምንድን ናቸው? ይህም ጉዳይ ዓለም አቀፍ ችግር እየሆነ መጥተዋል። በሕንድ የተከሰተው በኢትዮጵያ አየር መንገድ ላይ ምንድን ነው? ተያያዥ ጉዳዮች ከቦይንግ እንዲሁም ወቅታዊ ከሆኑ ጉዳዮች ጋር ተያይዞ የሚሰሙትም ጭምር ምንድን ናቸው የሚለውን በዚህ ፕሮግራም ላይ አሳያቸዋለሁ። በዚህ ዙሪያ ላይ መጠነኛ ቆይታ እናድርጋለን። አብራቸው እንድትቆዩ በድጋሚ በአክብሮት ጋበዝኩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ወንድማችን መምህር ደረጀ ነጋ ዘወይንዬ በሕግ አካላት ከተወሰደ እንግዲህ ቀናቶች ተቆጥረዋል። አሁን ባለበት ሁኔታ ላይ በቁጥጥር ስር ሆኖ እንዳለ ነው የሚታወቀው። ከዛ ጋ ተያይዞ እንግዲህ የቀረበበት ክስ ሂደትን በተመለከተ ክትትል እያደረግን እንገኛለን። ቤተሰቡም እንደዚሁ ክትትል እያደረገ ይገኛል በመሃል ላይ እንደሚታወቀው ህመም አጋጥሞታል። ኢቭን አሁንም ወደ ሆስፒታል ደርሶ የሚመጣበት ጉዳይ ላይ ነው አሁን ያለው በፖሊስ ቁጥጥር ስር እንዳለ ማለት ነው። ጉዳዩ እንግዲህ ከምን ጋ የተያያዘ እንደሆነ መገመት ትችላላችሁ። ያው ከሚዲያ ስራ ጋር በተያያዘ በሚሰራጩ መረጃዎች በሚል እዚህ ጋ ዝርዝሩን አልጠቅሰውም። ስለዚህ ከዛ ጋር ተያይዞ ነው ጉዳዩ እየተከሰተ ያለው። በዚህ ውስጥ ደግሞ እንግዲህ የፍርድ ሂደቱ ላይ እንግዲህ ቀናቶች ተቆጥረዋል። ይሄም ባለበት ደረጃ የጠበቆቹ የመምህር ደረጀ ነጋሽ ዘወይንዬ ጠበቃዎች የዋስትና መብቱ እንዲከበርለት የቀረበበት ክስ ኦልሞስት የዋስትና መብቱን ሊያስጠብቅለት እንደሚችል የሚታመን እንደሆነ በሚያሳምን ደረጃ ለፍርድ ቤቱ ክርክር አቅርበዋል። ፖሊስም ደግሞ እንደዚሁ ተያያዥ ጉዳዮችን አቅርበዋል። ከዛ ጋር ተያይዞ እንግዲህ በፍርድ ሂደቱ ላይ የዋስትና መብቱ እንዲከበርለት በ50 ሺህ ብር ዋስትና እንዲፈታ በሚል ፍርድ ቤቱ ያንን ፍቃድ ሰጥቶታል። ያ በመሆኑ እንግዲህ ኦልሞስት የዋስትናው እንዲጠበቅለት ቤተሰቦቹ ትግል አድርገዋል። አሁን ባለበት ሁኔታ እስካሁን ግን ያው አልተለቀቀም። ፖሊስ የዋስትና መብቱ ከተጠበቀለት ወዲያው እንደገና የይግባኝ ጠይቋል። ፖሊስ በዚህም የተነሳ መምህር ደረጀ ነጋ ዘወይንዬ እዛው እንዲቆይ ሆኗል ማለት ነው። ምናልባት አሁን ሰኞ ወይም ደግሞ የሚቀጥለው ሳምንት መግቢያ አካባቢ እንደገና ፖሊስ ክርክሩን ያቀርባል ተብሎ ይገመታል። ስለዚህ በጤናው ላይ ያው አካሉ ምንም አልተጎዳም እስካሁን ባለበት። ነገር ግን ያው ከጤና ጋር የተያያዘ ክትትል የሚፈልገው ጉዳይ ስላለው ያን በተመለከተ ወደ ሆስፒታል የሚመላለስበት ሂደት እንዳለ ተሰምቷል። ይህ ባለበት ሁኔታ ላይ ውድ የሣድስ ቤተሰቦች ለወንድማችን ደረጀ ነጋይ ዘወይንዬ ጸሎት እንድናደርግለት ጠይቃችኋለሁ። የወንድማችን በእውነትና በሀቅ ላይ ብዙ ጊዜ ሲከራከር የምናውቀው ወንድማችን ነው። ነገር ግን ያ ነገር ደግሞ ከሕዝብ ጋር ማለትም ከሕዝባዊ የሆነ ሀሳቦችን ይዞ የሚሞግትለት ማህበረሰብ አብሮት ሊቆምለት ይገባል ማለት ነው። በእውነት አብሮ በመቆም ውስጥ ያለው ነገር ቀላል አድርጋችሁ እንዳታስቡም። ነገ ሁላችንም የሚዲያ ሰዎች የምንከራከረው ለማን ነው? ለየትኛው ማህበረሰብ ነው የምንከራከረው የሚል ነገር ይዞ ይመጣል። ስለዚህ በጸሎት ማገዝ ግዴታ ይለናል። በጸሎት ማገዝ እግዚአብሔር መልካም እንዲያደርግ መጠየቅ ይገባል ማለት ነው። ኮንሰርንድ መሆን ይገባል። ስለዚህ ስለ ቤተክርስቲያንም ጉዳይ ስለ ሀገርም ጉዳይ በመሞገት ነው መምህር ደረጀ ዘወይንዬን እኛ የምናውቀው። ስለዚህ አሁን ባለበት ሁኔታ ላይ እዚህ ደረጃ ላይ ስላለ እንግዲህ በተቻለን መጠን ልንጸልይለት እንደሚገባው መጠቆም እወዳለሁ። ልናረግ የምንችለው ወይም እኔም ልነግራችሁ የምንችለው ከዛ የዘለለ ነገር አይሆንም ማለት ነው። ስለዚህ ልንጸልይ ይገባናል። እግዚአብሔር ፍርዱን ኦልሞስት ሂደቱን እንዲያቀልለት ለቤተሰቦቹ እንዲበቃ። በጣም በጣም መልካም የትዳር አጋሩ በብዙ በብዙ መልኩ በብዙ ፈተና ውስጥ ነው አሁን ያለችው። ስለዚህ ለሷም የእናንተ ሞራል የእኛ ሞራል ያስፈልጋታል። ቤተሰቦቹን ልጆቹንም ጨምሮ ሁሉም እንግዲህ የተጨነቁበት ሰዓት ስለሆነ በጸሎት ነገሮች እንዲቀሉለት መጸለይ ያስፈልገናል፣ የሚለው ነገር ለመጠቆም ወዳለሁ። ስለዚህ የሚቀጥለው ሳምንት መግቢያ ምናልባትም ከነ ጉዳይ ያሰኞ ወይም ከማክሰኞም ብቻ ፖሊስ የመከራከሪያ የይግባኝ መከራከሪያ ጉዳዩን ይዞ በቀረበበት ሰዓት በኋላ ያለውን ደግሞ አፕዴት እናደርጋቸዋለን። ከኛ የሚጠብቀው የሚጠበቀው መጸለይ ስለሆነ እንደ ክርስቲያኖች እንደ አማኞች መጸለይ ትልቁን ቦታ ይዛል ብዬ መጠቆም ወዳለሁ። ወደ ቀጣዩ ፕሮግራም ልወሰዳችሁ። የኢትዮጵያ አየር መንገድ ላይ ምንድን ነው የተከሰተው የሚለውን ነገር መመልከት አለብን። እንግዲህ ውድ ቤተሰቦች የኢትዮጵያ አየር መንገድ በአፍሪቃ በጣም ጃያንት የሆነ አየር መንገዳችን ነው። ሁልጊዜ መርሳት የሌለብን ኩራት ነው፣ የኢትዮጵያ ኩራት ነው። ወደዳችሁም ጠላችሁም ኢትዮጵያን ኢትዮጵያውያን እያንዳንዱ በአየር መንገዱ ላይ ይመለከተዋል። አንዳንድ ሰዎች ልክ የሌላ አገር ንብረት አድርገው ያስባሉ። እኔ በጣም የሚያሳዝነኝ ነገር ነው ይሄ። ልክ የሌላ አገር ንብረት አድርገው የሚያስቡ ጭንቅላት ደረጃቸውን መገምገም ያለባቸው ሰዎች አሉ። ይሄ የኢትዮጵያ አየር መንገድ ነው የራሳችሁ ማለት ነው። በየትኛውም ፖለቲከኛ ሊቀያየር ይችላል። የትኛውም ፖለቲካ ሊመጣ ሊሄድ ይችላል። ነገር ግን አየር መንገዳችን ኩራት ሆኖ አሁንም አየር ላይ የሚንሳፈፍ እኔ የእግዚአብሔር ስጦታ ነው ምለው ከንጉሱ ዘመን ጀምሮ የእግዚአብሔር ስጦታ ሆኖ ለኢትዮጵያ ከተሰጡት መካከል አንዱ የኢትዮጵያ አየር መንገድ ነው። ስለዚህ በየጊዜው በአየር መንገዱ ላይ በሚሆነው ነገር ዙሪያ ልትጸልዩ፣ ልንጸልይ፣ ልንጠብቅ ይገባናል። እንደ ራስ አድርገን ስህተት ቢኖርም ስህተቱን እየተደፈነ ምክንያቱም ዛሬ የትኛውን ፖለቲከኛ ሊጠቀሙ ይችላል ብለን ገምት እንችላለን ነገር ግን ሀገር ትቀጥላለች። ፖለቲከኞች ሁሉ ሁሌ ባሉበት ለሺ ለሚሊዮን ዘመን አይኖሩም። ነገር ግን የኢትዮጵያ ሀብቶች የኢትዮጵያ ንብረቶች ግን ይቀጥላሉ። ያው ደርግ አልነበረም ነበረ። ከዛ ቀጥሏል። ህዝቡ ቀጥሏል። አቪየሽኑም ቀጥሏል። ደርግ ግን አሁን የለም። ልክ እንደዚህ ሁሉ ሁል ጊዜ ማሰብ ያለባችሁ ንብረት ነው። ይሄ የኢትዮጵያ ትልቅ ሀብት መሆኑ መታወቅ አለበት። አሁን እየተነገረ ያለው ዜና ምንድነው? ኢትዮጵያን ኤርላይንስ ፋይት፣ ፍላይት ዊ 787 የተባለው ፍላይት ሜክስ ኢመርጀንሲ ላንዲንግን ሙምባይ በሙምባይ ኢመርጀንሲ ላንዲንግ አድርጓል። የአደጋ ጊዜ በረራውን ሂደት አቋርጦ ወርዷል ማለት ነው። በሙምባይ ምንድን ነው የተፈጠረው የሚለው የታመሙ ሰዎች በአየር መንገዱ ላይ ተስተውለዋል። ወደ ሆስፒታል የገቡም ሰዎች እንዳሉ ተሰምተዋል። ይሄን በተመለከተ የተከሰተው ነገር ምንድን ነው ቢባል በአረቢያ ባህር አካባቢ እየበረረ በነበረበት የክሩዚንግ ወለሉ ላይ በደረሰበት ሰዓት ላይ ማለትም ከ30 ሺህ እስከ 40 ሺህ ጫማ በነበረበት ቦታ ላይ አረቢያ ባህር አካባቢ ላይ ካቢን ዲፕሬሽራይዜሽን ነው የተከሰተው ይሄ ካቢን ዲፕሬሽራይዜሽን የሚባለው ሁኔታ ምንድን ነው የሚለው ነገር ማየት ያስፈልጋል እንግዲህ የአየር ፕሬዠር ወይም ግፊትን ተመልክቶ የሚመጣ ነው። በዚህ የተነሳ እንግዲህ ሰዎች ታመዋል ማለት ነው። ይህም መሰረት ተደርጎ የኢትዮጵያ አየር መንገድ ቦይንግ 787 በተፈጠረበት ክፍተት የተነሳ ሰዎች አርፈው ሰዎች ወደ ሆስፒታል እንዲወሰዱ ተደርገዋል። ይሄ የተከሰተው ጉዳይን ተመልክቶ የመጀመሪያው አይደለም፣ የመጀመሪያው አይደለም ከተወሰነ ጊዜዎች በኋላ ተመሳሳይ ነገሮች እየጨመሩ እየመጡ እንዳሉ ይታያል። እንግዲህ ኢንሲደንቱ ወይም ሁኔታው የተከሰተው የአብሮድ ፍላይቱ ኢቲ 640 የሚባል ፍላይት ወይም የበረራ ቁጥር በቦይንግ 787 ድሪም ላይነር የተመዘገበውም ኢቲኤ ኤክስ ኤስ በተባለ ኮድ የተመዘገበው ይህ አውሮፕላን 33000 ጫማ በላይ በአረቢያ ባህር እየሄደ ባለበት ሰዓት ላይ ሎስ ኦፍ ካቢን ፕሬሸር ተከሰተ ማለት ነው። ይሄ የካቢን ፕሬሸር ወይም ደግሞ ዲ ፕሬሸራይዜሽን ችግር ሲከሰት እንግዲህ ሊሆን የሚችለው ፕሮምፕቲንግ ዘ ፓይለትስ ቱ ኤክስኪዩት ራፒድ ዲሰንት ቱ ሰፈር አልቲቱድ አኮርዲንግ ቱ ዘ ዳታ ከፍላይት ራዳር 24 የተባለው ተቋም በተሰማው መረጃ መሰረት የአየር ግፊቱን ለማስተካከል የካቢኑ ውስጥ በቂ ኦክሲጅን መጠን እንዲበተን ለማድረግ ጥረት ተደረገ። ነገር ግን ዲፕሬዠራይዜሽን ተከሰተ ማለት ነው። ይሄ ዲፕሬዠራይዜሽን ጉዳይ ምን ሆኖ ነው የሚከሰተው የሚለውን ነገር ማጥናትና ማሰላሰል ያስፈልጋል። ይሄ እንግዲህ የሚከሰተው ጉዳይ በረራ በተከሰቱ ከ30 ሺ እስከ 40 ሺ ጫማ ከፍታ ባለው ሁኔታ አውሮፕላኖች እየበረሩ ባሉበት ሁኔታ የሚከሰት ነው እንደሚታወቀው አውሮፕላን ማለት የአየር የያዘ ትልቅ ማቴሪያል ማለት ነው ትልቅ የኦክሲጅን የያዘ ትልቅ እቃ ነው እና የሚሆነው ነገር ምንድነው የአየር የአውሮፕላኑ ሲስተም በጠቅላላ አየሩ ከፍ እያለ አውሮፕላኑ ከፍ እያለ በሄደ ቁጥር እንደምታቀሩት ከፍተኛ ቅዝቃዜ ጨምረ ይመጣል። እንደገና ደግሞ የኦክስጂን መጠን እየሳሳ ይመጣል። ስለዚህ ወደ 40 ሺህ 30 ሺህ ጫማ ሲሆን አካባቢ አየሩ ስስ ነው፣ አየሩ ስስ ነው የሚሆነው ኮምፕረስድ የሆነ የአየር መጠን ወይም የታመቀ የአየር መጠን የለውም። ስለዚህ አውሮፕላኑ ባለው የተፈጥሮ ሂደት የተነሳ ወይም አሰራር የተነሳ ከሞተሮቹም ወደ አየር ውስጥ የሚገባው የጋለውን አየር አቀዝቅዞ ልክ የኦክሲጅን ትልቅ ገንዳ እንዳለበት አይነት ሆኖ የአየሩን ለበራሪ አውሮፕላን ውስጥ ለሚበሩት ሰዎች በጠቅላላ እንዲዳረስ ተደርጎ ይበተናል ማለት ነው። አውሮፕላኑ ያ ሲስተም አለው። ምክንያቱም ከውጭ ያለው በቂ የኦክሲጅን መጠን ስለሌለ ማለት ነው። ይሄ ግፊ ከሌለ ወይም ደግሞ አየሩን ፕሬሸር አድርጎ ለውስጥ ላለ ሰው በጠቅላላ ጥቅም ላይ እንዲውል ካልተደረገ በቀር በጣም ብዙ ችግሮች ይፈጠራሉ። ውስጥ ሰዎች ይታፈናሉ፣ ኦክሲጂን ያጥራቸዋል። በዚህም የተነሳ በጣም በርካታ የሚባሉ ችግሮች ተያይዘው ይፈጠራሉ ማለት ነው። እነዚህ ችግሮች እንግዲህ የአትሞስፌሩ በጣም እየሳሳ በሄደባቸው ቦታዎች ላይ የሚከሰት ነው። ይህ ኤርፕሌን ፕሬጀራይዝድ ሲሆን የአየር ፕሬጀሩ በካቢን ውስጥ ማለት ነው፣ እየጨመረ ይመጣል። ስለዚህ ሴፍ ይሆናል። እያንዳንዱ ሰው በቂ ኦክሲጂን ይኖረዋል። ይህንም ሜንቴይን ልማል ለመጠበቅ ደግሞ ተጨማሪ ፕሬጀር ወይም ግፊት አየር ኦክሲጂን እንዲገኝ በማድረግ ከ6000 እስከ 8000 ጫማ ወይም ከ1800 እስከ 2400 አካባቢ ባለ ከባህር ወለል በላይ ባለ የአየር ልክ ውስጥ ሰዎች እዛ ውስጥ እንዳሉ እንዲሰማቸው ይደረጋል ማለት ነው። ስለዚህ ይሄ ባለበት ሁኔታ ላይ ፕሬሩ የአየር ፕሬሩ እየቀነሰ እየቀነሰ በመጣ ቁጥር የሚያመጣው ደግሞ ችግር ከባድ ይሆናል ማለት ነው። እንደ ሃይፖክሲያ አይነት ችግሮች ይከሰታሉ። በሰውነታችን ውስጥ የኦክሲጅን እጥረት ይከሰታል። ዲዚነስ፣ ራስ ምታት፣ ኮንፊውዝድ መሆን እንደገና፣ አቲቲዩድ ሲክነስ የከፍታ ከፍታ በጨመረ ቁጥር የማጥወልወልና የማስመለስ ናውዚያ፣ እንደዚህ አይነት ፋቲግ፣ የመድከም አይነት ችግሮች፣ ጋዝ ኤክስፓንሽን የሚባል በካቢኑ የአየር ፕሬሸር በቀነሰ መጠን በሰውነታችን ውስጥ ያለው የጋዝ መጠን ለመስተካከል ሲል በሆዳችን ያለ ጋዝ ይለጠጣል። ስለዚህ ሆድ ይነፋል፣ ሕመም ያመጣል። እንዲህ አይነት ችግሮች ተከታትለው ይመጣሉ። ስለዚህ ፕሬሸራይዜሽን የሚባለው በጣም አስፈላጊ ነው ማለት ነው። ሴፍ፣ ጤናማ የሆነ ኮምፎርተብል፣ ምቾት ያለው ኢንቫይሮንመንት ተፈጥሮ በአውሮፕላን ውስጥ በአውሮፕላኑ ካቢን ውስጥ ወይም አውሮፕላን ካቢኔ የምንለው ሰዎችም የሚቀመጡበት እንደገናም ካቢኖች አሉ። የተለያዩ ክፍሎች ብላችሁ አስቡት። በሁሉም የአውሮፕላን ክፍል ውስጥ ተጠቃከፍታ እየጨመረ በመጠ ቁጥር ጤናማ የሆነ የአየር መጠን ኦክሲጅን እንዲኖር ለማድረግ የሚደረገው ሂደት ተጠብቆ መቀጠል አለበት። ይሄ ነገር ግን በአንዳንድ ሁኔታ ላይ ሎስ ሊፈጠር ይችላል ማለት ነው። በክሩዝ አልቲቱድ ላይ ባለበት ወይም በመብረሪያ አልቲቱድ ላይ ባለበት በዛ ሰዓት ላይ እንዲህ አይነት ችግር ተፈጥሮ ምናልባትም ሰዎች ከፍተኛ የሆነ ሕመም ሊያጋጥማቸው እስከ ሞትም ድረስ ሊያደርስ ይችላል። ይሄ ባለበት ሁኔታ ላይ እንግዲህ የኢትዮጵያ አየር መንገድ ላይ የተፈጠረው ከዚህ ጋር የተያያዘ ነው። ሰባት ሰዎች ታመዋል። በሙምባይ አውሮፕላኑ እንዲወርድ ተደርገዋል። በቦይንግ ሰባት ሰማኒያ ሰባት ይሄ ሆኗል። ይሄ እንግዲህ በአውሮፕላኑ ላይ ሲከሰት የመጀመሪያ አይደለም። በተመሳሳይ የአየር ግፊት ችግር በቅርቡ ተከስቷል። በህንድ ኤር ኢንዲያ ፍላይት ላይ በቅርቡ ተከስቷል። እንደሚታወቀው ዲዝነስ፣ ናውዚያ እንደዚህ ማጥወልወል ነገር ተፈጥሮ በኤር ኢንዲያ ፍላይት ወይም በረራ ላይ ተመሳሳይ ችግሮች ተፈጥሮ እንደነበረ ይታወቃል። በቅርቡ ጁን 24 አካባቢ ማለት ነው። ዜናዎችም ሲያሳዩ ኤር ኢንዲያ ፕሮብ ኤር ኢንዲያ አሹርድ ዛ ዘ ኢንቨስቲጌሽን ኢንቱ ዘ ኢንሲደንት ዋዝ አንደር ዌ ዛት ዘ አፕሮፕሪት ኖቲፊኬሽን ሃድ ቢን ሜድ ቱ ዘ ሬጉላተሪ ይ። ባለፈው አትሊስት 11 ሰዎች ኢንክሉዲንግ 6 ካቢን ክሩ ሜምበርስ አብራሪ አካላት ፌልት ዲዚ ኤንድ ናውዚያት ሰምቷቸዋል በኤር ኢንዲያ ከለንደን ወደ ሙምባይ እየበረረ በነበረ በቅርቡ እኮ ነው፣ ከዛው ከአውሮፕላን አደጋው ሰሞን አካባቢ ማለት ነው። ነገር ግን የኤር ኢንዲያ ኦፊሻሊ ኮንፈርምድ ዛት ኦንሊ ፋይቭ ፓሴንጀርስ አንድ ቱ ክሩ ሜምበርስ ዌር አፌክትድ አንድ ኢንሲደንት ኦከርድ አብሮድ ፍላይት ኤአይ ኤ130 የሚባል በቦይንግ 777 ላይ ኦፕሬት በነበረ አየር መንገድ ላይ ይሄ ነገር ተከስቷል ማለት ነው። ይሄን በተመለከተ እንግዲህ የመጀመሪያው አይደለም ማለት ነው። የኢትዮጵያ አየር መንገድ ተደጋጋሚ ነገሮች እየተከሰቱ እየመጡ ይገኛሉ። ምንድነው ችግሩ የሚለው ነገር ቦይንግ እንደዚህ አይነት ቴክኒካል ቴክኒካል ነገሮች ላይ እያሳየው ያለው ክፍተት በአየር መንገድ ስርዓት ላይ በጣም ብዙ ዋጋ እያስከፈለ እንዳለ እየተመለከተን እንገኛለን። ስለዚህ በአየር በረራዎች ላይ በእውነት እኔ ያው ሳልጸልይ አልወጣም። ሁልጊዜ በህይወቴ ጸልዬ ነው እምወጣው፣ እግዚአብሔር እንዲረዳኝ። ምክንያቱም ወደ አየር ስትሄድ እንግዲህ አየር ላይ ነው ተንጠልጥለ ያለኸው፣ ምትወድቅ ከሆነ ምን እንደምትሆን ማሰብ ነው። ስለዚህ የሚሻለው ሁል ጊዜ ለአየር በረራ ለሚሆኑ ነገሮች እኔ እንደውም የኢትዮጵያ አየር መንገድ በሚያደርጋቸው በረራዎች ሁሉ እንደው የሀገራችን ንብረት ነው እና እንደው በፖለቲከኛ በምናምን እያሳበብን እያየነው ንብረታችንን ጣልጣል ባና አድርገው በጣም ደስ ይለኛል። ስለዚህ በየቤተ እምነት ተቋማት እኔ በግሌ በጣም ለኢትዮጵያ አየር መንገድ እጸልያለሁ። የኢትዮጵያ ንብረት ስለሆነ ኢትዮጵያን ይዞ የሚሽከረከር ስለሆነ ሁልጊዜ እጸልያለሁ። ስጸልይ እንደውም በበረራ ስሙን ላይ ሁልጊዜ ከማደርገው ነገሮች መካከል አንዱ ለኢትዮጵያ አየር መንገድ እጸልያለሁ። ለምን? ንብረቱ የኢትዮጵያውያን ነው። የምስኪን ህዝብ ንብረት ነው የፖለቲከኞች አይደለም። ምክንያቱ ፖለቲከኞች የነሱ ቢሆን አብረው ይዘውት ይሄዱ ነበር። ፖለቲከኞች ሲሄዱ ኢትዮጵያ አየር መንገድ ከቀጠለ የኢትዮጵያ ህዝብ ንብረት ነው። በገንዘቡ ሊበላ ይችላል፣ አይበላ ይችላል፣ ለኢትዮጵያ ምን ጥቅም ላይ ውሏል አሉ። ዓለም የሚለው ሌላ ነው፣ ጎን ለጎን የምናየው ነው። ግን ንብረትነቱ ግን የኢትዮጵያውያን ስለሆነ መጸለይ ያስፈልጋል ማለት ነው። ስለዚህ ይህንንም እግረ መንገድ ጠቁማችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።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 ቀጠሮ ለማስያዝ በ0994 05 02 09 ደውሉልን። ዲኤም ሲሪልስቴ